የተባበሩት መንግስታት ሪፖርት እንደሚያሳየው የወባ በሽታ የዓለም ስጋትነቱ አሁንም ከፍተኛ ነው። ከሁለት ዓመት በፊት ደብሊዩ ኤች ኦ ባወጣው ሪፖርት በዓለም ላይ ከ263 ሚሊዮን በላይ ሰዎች በወባ በሽታ ተይዘዋል። ወደ 597 ሺህ ሞት የተመዘገበ ሲሆን አብዛኞቹ ሴቶችና ሕፃናት ናቸው። ትልቁን ድርሻ ማለትም 94 በመቶ የምትይዘው ደግሞ አህጉራችን አፍሪካ ናት። ኢት የወባ በሽታ ዋጋ እያስከፈለን ነው። ልጅ ወልዳ የምታሳድግ መገባ ወደ ትምህርት ቤት ልጆቿን የምትሸኝ እናት ናት በበሽታው እየተጠቃች ያለችው። ህጻናትም በበሽታው ይሞታሉ። እንዲሁም አምራች አርሶ አደሩን ነው በበሽታው የምናጣው። ይህ ደግሞ ኢኮኖሚያዊ እድገታችንን ብሎም የተማረ የሰው ኃይልን በማጣት ነው ዋጋ እያስከፈለን ያለው። ፖቴንል ፒታል ቢሊቲ ቻልድረን ይህም የወባ በሽታ አህጉሪቱ ላይ ከፍተኛ ጉዳት እያደረሰ ያለ አምራችና የነገ ተረካቢ ኃይሏንም እያሳጣ ያለም ነው። የአፍሪካ ህብረት በ2030 ካስቀመጠው ግብ አንዱ የወባ በሽታን ከአህጉሪቱ ማጥፋት የሚል ቢሆንም ያለፉት ዓመታት የወባ ስርጭት በአህጉሪቱ ጭማሪ አሳይቷል። ምክንያቱም የወባ እምጭ ተህዋሲያን መድኃኒት የመላመድ ባህሪ ያመጡ እንዲሁም እየጨመር የመጣው የአየር ንብረት ለውጥና በአንዳንድ አካባቢ የሚስተዋሉ ግጭቶች በታሰበው ልክ እንዳይሆን አድርጎታል። በተጨማሪም በሽታውን ለመከላከል የሚደረገው ፈንድ መቀነሱም ሌላው ችግር ነው። ከዚህ አንጻር ግባችንን ለማሳካት አዳጋች በመሆኑ የበለጠ መስራት ያስፈልጋል። በአፍሪካ የወባ በሽታ ጉዳት ከሚያደርስባቸው ሀገራት ኢትዮጵያ አንዷ ናት። በሀገሪቱ 69 በመቶ የሚሆኑ ዜጎች ለወባ ተጋላጭ በሆኑ አካባቢዎች ይኖራሉ። በዚህም በሽታው በዜጎች ላይ የሚያደርሰው ጉዳት ቀላል አይደለም። ይሁንና ሀገሪቱ በአፍሪካ ሕብረት የተቀመጠውን በ2030 የወባ በሽታ ማጥፋት እቅድ ለማሳካት በጥሩ ሂደት ላይ ካሉት ሀገራትም አንዷ ናት። ማክ ሪዳክሽንን ማሌሪያ ኢንሲደንስ ኢትዮጵያ በከፍተኛ ሁኔታ ስርጭቱን እየቀነሰች ነው ያለችው። ይህ የሆነው ደግሞ በጤና ሚኒስትሩ ጠንካራ ስራና ከህብረተሰቡ ጋር እየተሰራ ባለው መልካም ስራ ነው። የኢትዮጵያ የጤና ስርዓት በራሱ ህብረተሰቡን ያሳተፈ፣ ባለሙያውም ከዛው ህብረተሰብ የወጣ በመሆኑ መከላከሉን አግዞታል። ህብረተሰቡ ባለሙያው የሚላቸውን ይሰማሉ፣ ይተገብራሉ። በእውነቱ ይህን ተሞክሮ የሌሎች አፍሪካ ሀገራት ሊወስዱት የሚገባ ነው። ጤና ከግለሰብ ነው የሚጀምረው። ይህ ሂደት ነው የጤና ቁሶችን ከማቅረብ ባለፈ ወባን ለመከላከል የሚረዳው። ኢትዮጵያ በዚህ ዙሪያ ላይ ብዙ ተሞክሮ አላት። ምክንያቱም የኛ የኢንቫይሮመንቱ በጣም ኮምፕሌክስ ነው። ምክንያቱም አቀማመጡ በጣም ብዙ እንትኖች የያዘ ነው። ስለዚህ ያንን መሰረት ያደረገ መቆጣጠሪያ ዘዴዎችን በመጠቀም ትልቅ ተሞክሯላት። እንዲሁም ደግሞ ማላሪያ የመቆጣጠር ወይም ደግሞ የማጥፋት ፕሮግራም ውስጥ ገብታለች። በዚህ ባለፉት ዓመታት ማለት ነው። ትኩረት ከሰጠናቸውና አብረን ከምንሰራቸው ሀገራት ኢትዮጵያ አንዷ ናት። የወባ ስርጭትን መከላከል ላይ ጥሩ እየሰራች ነው። ከወባ በሽታ ህብረተሰቡን ለመጠበቅ ከጤና ሚኒስቴር ጋር አብረን እየሰራን ነው። መንግስት ለበሽታው ተጠቂ የሆኑ አካባቢዎችን በመለየትና ትኩረት በመስጠት የቅድመ መከላከልና የመቆጣጠር ስራን እየሰራ ይገኛል። በትኩረት የምንሰራባቸው ወረዳዎች አሉ። እነኚህ ተጠቂ ህዝቦች አሉ በወባ እነሱን መሰረት ያደረገ ትልቅ ተግባር። ያ ደግሞ የሚሳካው ህብረተሰቡን በማሳተፍ ነው። ህብረተሰቡ የራሴ ስራ ነው ብሎ እንዲያስብ በማድረግ የተለያዩ የህብረተሰቡ ማነቃቃት ስራዎችን በመስራት ያለው ኢንተርቬንሽን ወይም ደግሞ ያለው የመቆጣጠሪያ ዘዴ በትክክል እንዲከወን ትልቅ ስራ እየተሰራ ይገኛል። ስለዚህ ያንን በምርምር ነው የምንደግፈው። የትጋኑ ችግሩ መረጃዎችን እየሰበሰበ ኢንስቲትዩት ለዛ ያቀርባል። ሊያበዛ መሰረት ደግሞ የሚስተካከል ያለበት ችግሮች ይለያሉ ማለት ነው። የወባ በሽታን መቆጣጠር መቻል እንደ ሀገርም እንደ አህጉርም ጠቀሜታው ዘርፈ ብዙ ነው። በ2033 የበለጸገች አፍሪካ ማየት ከፈለግን የወባ በሽታን መቆጣጠር ይኖርብናል። የወባ ስርጭትን በ80 በመቶ መቀነስ ከቻልን የአፍሪካ ጂዲፒ በ127 ቢሊዮን ዶላር እንደሚያድግ ትንተና ሰርተናል። ስለዚህም የወባን ስርጭት ከቀነስን ለእሱ የምናወጣውን ፈንድ ለሌላ በመዋል የአህጉሪቱን ብልጽግና ማረጋገጥ እንችላለን። ጤናማ ማህበረሰብ ሲኖር ጤናማ አካባቢ ይኖራል። ጤናማ የስራ ሰራሮች የስራ ውጤት ይኖረናል ማለት ነው። ስለዚህ ዜጋ ጤና ሲሆን እንዲሁም ደግሞ ምርቱ ይጨምራል። ይሄ ምንም ጥርጥር የለውም። ስለዚህ ወባ እየጎዳን ነው፣ ኢኮኖሚያችንም የነበረውን መድኃኒት በመግዛት እናጠፋለን። ያንን እንቆጥባለን ማለት ነው። ስለዚህ ለወባ በሽታ ስርጭት የምናወጣቸውን ገንዘብ በቀላሉ ወደ ተግባር እናውለዋለን፣ ወደ ልማት እናውለዋለን። ስለዚህ ያ ደግሞ ትልቅ ለውጥ ሊያመጣ ይችላል። ሀገራችንን ወደ ትልቅ እድገት ሊወስዳት የሚችል ነገር ነው ማለት ነው። አፍሪካ በ230 የወባ በሽታን ለማጥፋት እንደ ሀገርም በሽታውን ለመቆጣጠር ታዲያ የብዙሃኑ አጋርነት ወሳኝ መሆኑ ይመላከታል ጋ በሽታውን ለመቆጣጠር ከጤናው ዘርፍ ባለፈ ሌሎችም ድርሻቸውን ሊወጡ ይገባል። ለበሽታው ምክንያት የሆኑ ነገሮችን ለማጥፋት በጋራ መስራት ተገቢ ነው። ሁሉም ዘርፎች ኃላፊነት እንዳለባቸው ሊገነዘቡ ይገባል። ሶ ኦል ዚዝ ሴክተርስ ሃቭ አ ሪስፖንሲቢሊቲ ቱ ዱ ቬክተር ኮንትሮል። ከማህበረሰቡ ጋር ከተለያዩ ባለድርሻ አካላቶች አሉ፣ የተለያዩ ሴክተሮች አሉ። እነሱን ወደ ወባ መቆጣጠር ፕሮግራም ላይ በማምጣት በአንድነት በመስራት በሽታው እንድንቆጣጠር እንግዲህ እየተሰራ ይገኛል። አንዱ ይሄ ነው። ሌላ የሚመለከታቸው አካላቶች አሉ። የግል ድርጅቶች ወይም ደግሞ ፓርትነር ስቴክ ሆልደር የምንላቸው እነሱም በእነሱ ያለውን አቅጣጫ ከሚኒስቴሩ ጋር ወይም ደግሞ ከፕሮግራሙ ጋር ሆነው እንዲሰሩ ይደረጋል። ስለዚህ የሀያ ሰላሳንም እቅድ ለማሳካት ይሄንን ስራዎች በትክክል እንዲሰሩ እየተሰራ ነው የሚገኘው።